ሰላም፣ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ከተመቻችሁ እንጆ ያደርጉት ማለት ነው። እዚህ ጋር ክሪም ከራሜል አለኝ። እዚህ ጋር እንደምታዩት ስኳር አለኝ። እዚህ ጋር እንደምታዩት ዘይት አለኝ። እዚህ ጋር እንደምታዩት ያው እንደፈለኩ ነው የምጠቀመው። እንቁላል ሁለት ሶስትም ልጠቀም እችላለሁ፣ ግን አውጥቻለሁ። አምስት እንቁላል ካነሰ እጨምራለሁ። እዚህ ጋር ቤኪንግ ፓውደር የሁለት መቶ ግራም ቅቤ እዚህ ጋ እንደምታዩት ሳልት አለኝ ማለት ነው። እነዚህን በመጠቀም ጣፋጭ ልሰራ ነው። እዚህ ጋ አንድ ኪሎ ዱቄት አለኝ አንደኛ ደረጃ ማለት ነው። እነዚህን በመጠቀም ጣፋጭ ልሰራ ነው። አብራችሁ ቆይ። በመጀመሪያ የምጠቀመው ቅቤ ነው። እንደምታዩት አዋህደውና ተመልሰን እንገናኛለን። ውድ ተመልካቾቼ እንደምታወትኝ ማለት ነው። ተመልካቾቼ እንደምታወት ቅቤውን በዚህ መልክ ፈጫወት። ከፈጫወት በኋላ ከፈለጋችሁ ሁሉንም አንድ የማድረግ ትችላላችሁ፣ ግን እንትን እንዲልላችሁ እንዲዋህድላችሁ አንዳንድ እያረጋችሁ ፍጩት። እንደምታውት አቀላቅዬ ከጨረስኩ በኋላ ስኳር አለኝ እንቁላሉና ቅቤውን ማለት ነው። በደንብ ከፈጨው በኋላ እንጨምራለሁ። ከዛ በመቀጠር ክሬም ክራሚሉን እንጨምራለሁ። እስኪ ምን አይነት ቴስት እንደሚሰጥ ልሞክረው። እንደምታዩት ካዋሃድኩ በኋላ ድጋሜ ደግሞ አሁን የምጨምረው ዘይቱ ነው ማለት ነው። ከዛ እዚህ ጋር ትንሽ እየጨዋለኝ ዛ አላሳየዋችሁ ቫኒላ አለኝ። ኦኬ፣ ከዶቄቱ ጋር ባውን ጨምራለሁ። ሁሉንም አዋህጄ በዚህ መልክ ጨርሻለሁ ማለት ነው። አሁን በመቀጠል ምንድን ነው የምናደርገው? ዶቄታችንን ማለት ነው እንደምታዩት እናረጋለን ዱቄታችን፣ ከዛ ዋህጆ ተመልሰን አሁን ትንሽ ትንሽ እያደረግን እናዋህደዋለን ምን ቴስቱ ምርጥ ነው ነው እርግጠኛ ነኝ። አንዴ እየቀረጽኩ ስለሆነ አዋህጀው ተመልሰን እንገናኛለን። አያችሁት በዚህ መልክ ሆኖልኛል ማለት ነው። አሁን ወደ መስራት እንሄዳለን። አብራችሁን ቆዩ። ይህን ይመስላል የሚሰጠን ውጤት ማለት ነው። በምትፈልጉት ዲዛይን መስራት ትችላላችሁ እናንተ አለን ዲሌይ ነው ይሄንን ሀሳብ አምጥቼን ስራ የፈለጉት ማለት ነው። ከተመቻቹ እንጆይ እንደምታዩት በዚህ መልክ አድቦለጎልኩት ማለት ነው። ከዛም በኋላ እንደዚህ እንደዚህ አደርገዋለሁ። ካለዛ ደግሞ በሹካ በሹካ ይዤ እንደዚህ አደርገዋለሁ ማለት ነው። ያሰራውት እንደዚህ ያስተካከላችሁ እንደዚህ አድርጉት ማለት ነው። ከፈለጋችሁ ደግሞ እንደዚህ ከዚህ እና አስተካክለት እንደዚህ ያርጋችሁ። ልጨርስና ተመልሰን እንገናኛለን። ቀለል ያለ አያችሁት። እንደምታዩት በዚህ መልክ አስተካከልኩት ማለት ነው። ከዛ ሁለቱን እንደዚህ አድርጌ ሰራለሁ። አንደኛው ደግሞ ጆዝ ልህ አደርግበታለሁ ማለት ነው። አያችሁት፣ በጣም ነው የሚያምረው። ሲምፕል የሆነ ብስኩት ማለት ነው። ሞክሩት ከጠቀማችሁ ጋይሶች ዬ እንደዚህ ካስተካከልኩ በኋላ እንደምታዩት እዚህ ጋር ጆዝል ህንድ አለኝ እዚህ ጋር ክሬም አለኝ ማለት ነው። ወተት ካላችሁ በወተት አድርጉትኝ። ከዛ ይሄንን እናነሳና ከክሬሙ ላይ እናደርገዋለን። ነገራችን ላይ በጅላል በዛ አድርገን ካተባለቀ ነው በኋላ እንደዚህ አድርገን ጆዝል ህንዱ እንዲይዝ ማለት ነው አድርጋችሁ ማስተካከል አስተካከል የጨርሽ ተመልሰን መገናኛለን። አያቸውት በጆዝ ሳረገው እንደዚህ የሚያምር ውጤት ሰጠኝ ማለት ነው። አሁን አበስለውና ደግሞ ተመልሰን እንገናኛለን። ሞክሩት። በተለይ ልጆች ካላችሁ እንደዚህ ውጭ ከመግዛት ራሳችሁ ቤት ውስጥ መስራት ሞር የተሻለ ነው። እንደምታዩት በዚህ መልክ አልቋል ማለት ነው። ምርጥ ነው የሆነው ጣሙ ግን ልነግራቸው አልችልም።

ደግሞ ከቡና ጋር እየተበላለው ከዛን ይህም ደግሞ የሆነ ቤት ይሄዳሉ እየሄዳለው ማለት ነው። አያችው እንደዚህ አድርጋችሁ ሰርታችሁ ይዛችሁ መሄድ ውጭ ከመግዛት ማለት ነው። አንደኛ በቃ ራሳችሁ የምትንቀሳቀሱበት አላችሁ፣ ሁለተኛ ደግሞ ራሳችሁ ሙያ ትማሩበት አላችሁ። ንጹህ ነገር ትበላላችሁ። ውጭ ላይ የሚሸጡት አብዛኛው በችኮላን የሚሰሩት ሁሉንም ደግሞ በጭቃቂ አይሰሩ ልክ እንደቤት አይቆኑት ይጀመሩ